ሰላም እንዴት ናችሁ? እያለ ሰላም እንዴት ናችሁ ሁላችሁም፣ ቡርኬ እና ሀይሜ የእኛ ጨረቃዎች እንዴት ናችሁ? ሰላም ናችሁ? እንግዲህ እኔ ደስታ ያንትን ነው የምንገልጽላችሁ። ወደፊት ነው እንጂ ወደ ኋላ መመለስ የለም የእኛ ጨረቃዎች። የአገር ሳይሆን የዓለም አስደማሚዎች ናቸው። እናንተ የእኛ ታዳጊዎች፣ ወደፊት ነው እናንተን ለመጣሉ የሄዱትን ሳይሆን መስማት ያለባችሁ ጥሩ ጥሩ ምኞት ለእናንተ የሚመኙላችሁ ይዛችሁ ነው መከተል ያለባችሁ የእኛ ውድ ውድ በጣም ነው የምወዳችሁ እግዚአብሔርን በጣም ማለት ነው እና እድግ በሉልኝ ጥሩ ደረጃ ላይ ደርሳችሁ ማየት ነው የምፈልገው እንደኔ ማለት ነው እና ከብሌን ቤት ነው አመሰግናለን እኛም እናመሰግናለን ሰላም፣ እህቶች እንዴት ናቸው? እግዚአብሔር ይመስገን። እንኳን ደስ ያላችሁ። ለመጀመሪያ ደረጃ ይህን ፕሮግራም የምታዘጋጁ ልጆች እጅግ ወዳችኋለሁ፣ አደንቃችኋለሁ፣ አከብራችኋለሁ። እግዚአብሔር ያከብራችሁ። ሲቀጥል ደግሞ የልፋቱ ባለቤቶች እጅግ ደከመን ሰለችን ሳይሉ በየቀኑ ጥሩ ጥሩ ነገሮችን ይዘው በመምጣት ሲያበላሹ ስንቆጣቸው ሲያሳምሩ ስናደንቃቸው በዚያም በከባሩም በከባሩም ጊዜ ሁሉ አልፈው እዚህ ስለደረሱ ስለደረሳችሁ እንኳን ደስ አላችሁ። ብሩኬ እንኳን ደስ አላችሁ። ሃይምዬም እንኳን ደስ አለ ሽህቴ ልጄ። ልጆቼ ሁለታችሁም ልጆቼ ናችሁ። አይዘዌ የልጆች የኩዮች ናችሁ እና እንኳን ደስ ያላችሁ። እዚህ ላይ ስላስገባችሁኝ ደግሞ እናንተ ደግሞ በጣም አመሰግናለሁ፣ እና ሌሎቹም ማስገባት ትችላላችሁ። አመሰግናለሁ በጣም እኛም እናመሰግናለን። ና ሰላም፣ ሰላም ብያለው። እንዴት ናቸው? አይሚና ብሮክ ሁለታችሁንም እግዚአብሔር አይ ላይ አሁንም እስከ መጨረሻው ሀይ ብሮክን አይሚ ሰላም ገስ ስትሉ በጌታ ሰላም

የኔ እርግብ ብሩኬ ደግሞ እንዳይከፋት፣ አንተም ጀግና ነህ ከማንም በላይ በዚህ ትውልድ ላይ

እና አንቺ አዋርያ ነሽ፣ ጀግና ነሽ። ልጅ አንተ እንዳይከፋ ጀግና፣ የሁለቱም ጀግና። እናመሰግናለን። ነጭ ርግቦች ናችሁ እናንተ። መቤት ካፍት ታደርጋችሁ። አሜን አሜን። እኔው ድንድስ ታሳዝን ቦታ ልቀቂ ነው። ቦታ ልቀቂ። አዎ፣ ኦፍሲ ማን ይናገርሽ? ለሌላ ሁለት ደቂቃ ብለሽ አንቺ ገብተሽ የምትለፈልፊ ቦታ ልቀቂ።

አደራ ተሰጥቶሽ የለም እንደ ሙሽ አደራ ሰጥታሻለች እኮ አደራሽ ተቀብለሽ ብሩኬ፣ በደንባብ ይሽ ይማ ደግሞ እንዳሰድቡኝ ሁለቱ ነው ያልኩኝ። ለሁለቱ ካይም ይም ብሩኬ ሚሚ እንዳሰድቡኝ ሚሚ ሚሚ፣ ሰላም እንዴት ነው ሚሚ? ይውላችሁም ደህና ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በመጀመሪያ ይህን ፕሮግራም ያዘጋጃችሁት እነ ሚሚ የዚህ ቤት ሁላችንም ማመስገን ፈልጋለሁ። ተባረኩ፣ እግዚአብሔር ይባርካችሁ። ሲቀጥል ደግሞ አይብዬ እና ቡሩኬ ኮንግራቱሌሽን ብለናል። ከእናንተ ብዙ እንጠብቃለን የእኛ ውዶች፣ የእኛ ፍቅሮች፣ የእኛ ተወዳጆች። እናንተን የምደርስ ማንም የለም። ማንንም ሳሰሙ ስራችሁን ከመስራት ወደኋላ እንዳትሉ የእኛ ጀግኖች፣ ማንንም እንዳታዳምጡ አደራችሁን። ስራችሁን ቀጥላ ጥብላችሁ ስሩ፣ ማንንም አትስሙ። ምክንያቱም ከጠላቶቻችን ወዳጆቻችን እንበዛለን እንበልጣለን በጣም እንወዳቸዋለን ለአስርና ለሀያ ሰው ቦታ ቅንጣት ታክል እንዳትሰጡ ሂዱበት የፈለጋችሁትን ስራ ስሩ እኛ እናያቸዋለን እና ከዚህ በላይ እንጠብቃለን አንድ ሚሊዮን ሁለት ሚሊዮን ሶስት ሚሊዮን እስከ ጥግ ወደኋላ የለም ወደፊት ነው እንጂ ሀይምዬ የኔ ጀግና የኔ ውድ ታውቂያለሽ ምን ያህል እንደምወድሽ የኔ ፍቅር የኔ ጀግና ከአንቺ ብዙን ጠብቃለን አንቺ ምርጥ ልጅ ነች የትንሽ ትልቅ የብዙዎች አስተማሪ ማንንም እንዳታዳምጭ ምጪ እንደነገርኩሽ የኔ ጀግና ሰዓት አልበቃንም እንግዲህ ብዙ ማውራት ፈልገን ነበረ እንግዲህ እንወዳቻለን በቡና ሀይሚ ተባረኩ ወደፊት እንጂ ወደኋላ የለም እንደነገርኳችሁ ማንንም አታዳምጡ አደራችሁን

ሰላም እንዴት ናችሁ? እዚየ እናመሰግናለን። በሙይታችን ቅድስት አውሪና ቦታ ልቀቁ፣ ቶሎ በሉ። ቦታ የለቀቃችሁ እሽ። ሁላችሁም እንዴት ናችሁ? ደህና ናችሁ? ሀይሚቲ እንዴት ነሽ? ብሩኬ፣ ቡሩኬ እንዴት ናችሁ? ደህና ነኝ። እንዴት ነሽ ሀይሚ? በጣም ነው የሚወድሽ። አመሰግናለሁ፣ የእኔ ፍቅር። በጣም ነው ውድድ ነው የሚያርግሽ። አራት ችግር የለም። ሴት ነኝ ተረድቼሽ